እናንተ ጋር አንድ ሰብስክራይብ እና አንድ ላይክ ትንሽ ሊመስል ይችላል። ነገር ግን እኔ ጋር ትልቅ ዋጋ ስላለው እባካችሁም ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ ይሄን ቪዲዮ ጀምሩት። ፊልሙ የሚጀምረው ከከተማ ራቅ ብሎ በጫካ ውስጥ የሚገኝ አንድ ቤትን እያሳየን ሲሆን አንድ ፖስታ አድራሽም የተላከውን ፖስታ ለማቀበል ወደዚህ ቤት ሲሄድ እንመለከታለን። በቤቱ ውስጥም አንዲት ሴት በደም የተጨማለቀ ልብስ እያጠበች እያለ ፖስታ አድራሹ መጥቶ በሩን ያንኳኳል። ነገር ግን በቤቱ ውስጥ ጮክ ያለ ሙዚቃ ተከፍቶ ስለነበር ሴቲቷ ሳሰማው ትቀራለች። በዚህም ጊዜ ፖስታ አድራሹ ከቤቱ ምድር ቤት ውስጥ የጩኸት ድምጽ ይሰማል። ነገሩንም ሊያጣራ ሲሄድ በእንጨት የተዘጋ በር ይመለከታል። በውስጡ ም ሰው ሊኖር ይችላል ብሎ በማሰብ በሩን ይከፍተዋል። በዚህም ጊዜ አንድ ያልታወቀ አካል ወደ ውስጥ ስቦ ያስገባዋል። ትዕይንቱም ሰላሳ ዓመታት ካለፉ በኋላ አንድ የወጣቶች ቡድን ለመዝናናት ወደ ጫካው ሲመጡ ያሳየናል። ጉዞም ከኢንተርኔት ነጣ የሆነ የረፍቱ ጉዞ በመባል ይታወቃል። እነዚህ ልጆችም በኢንተርኔት ውስጥ ስለተጠመዱ ወላጆቻቸው ከሱሳቸው እንዲላቀቁ በማሰብ ወደዚህ ቦታ ልካዋቸዋል። ይህንንም ጉዞ የሚመራው ሰው ሰላምታ ያቀርብላቸዋል። እናም ሱሳቸውን ለማሸነፍ ይሄ ለነሱ ወርቃማ እድል እንደሆነ ይነግራቸዋል። አምሳዎቹም ሰዎች በቡድን ይከፋፈሉና ለእያንዳንዱ ቡድን መውዚ ወደፊት ይመደባል። ከዛም ስልኮቻቸውን አስቀምጠው ለጉዞ እንዲዘጋጁ ይነገራቸዋል። በጫካው መሀል ላይም ባለው ቤት ውስጥ ከ30 ዓመታት በፊት የነበረችውን ሴት ፊልሙ ያስመለክተናል። ነገር ግን አሁን ላይ በጣም አርጅታለች። አንድ ሚዳቁም ይዛ ወደ ምድር ቤት ውስጥ ለማስገባት ስትሞክር ተንሸራታ ወደ ምድር ቤት ውስጥ ትገባለች። በዚህም ጊዜ አንድ አስፈሪ ፍጡር መጥቶ ሴትየዋን በአሰቃቂ ሁኔታ ይገላታል። በሚቀጥለው ትዕይንት የወጣቶቹ ቡድን በጫካ ውስጥ ለሶስት ቀናት የሚቆይ የእግር ጉዞ ለማድረግ እየተዘጋጁ ይገኛሉ። በመቀጠልም አምስት ሰዎችን ያካተተ በአይዛ የሚመራውን ቡድን እንመለከታለን። የቡድኑም አባላት ጸጥተኛዋ ዞሲያ፣ ስፖርተኛው ዳንኤል፣ ጸጉሯ የሚያምረው አኔሊያ፣ ኬመሩ ዱሊክ ና ግብረሰዶም የሆነው ባርቴክ ናቸው። ወደ ጉዞቸውን ከመሄዳቸው በፊት አንድ የአካባቢው ቄስ በሚያምር መኪና መጥቶ ሁሉንም ሰው ሰላም ካለ በኋላ ዘመናዊ ቴክኖሎጂ አሁን ላይ ለልጆች ትልል ልክ ስጋት እንደሆነና እነሱም ሱሳቸውን እንደሚያሸንፉ ተስፋ እንደሚያደርግ ይነግራቸዋል። ለወጣቶቹም ይጸልይላቸውና የተቀደሰ ውሃ አውጥቶ በሞባይላቸውና በላፕቶፓቸው ላይ ይረጫል። በመቀጠልም የና አይዛ ቡድን ጉዞ ይጀምራል። በዚህም ጊዜ ዩሊ ከዞሲያ ጋር ለመቀራረብ በማሰብ አንገቷ ላይ ስላለው ሀብል ይጠይቃታል። እሷም የቤተሰቦቿ ማስታወሻ መሆኑን ትነግረዋለች። ይህ በእንዲህ እንዳለ ዳንኤል አኔልያን ለማሽኮርመም ይሞክራል። ነገር ግን ባርቴክ አላሶራ ስላላቸው ዳንኤል በዚህ ተናዶ ስለ ግብረ ሰዶማውያን አስተያየት በመስጠት መሳደብ ይጀምራል። በዚህም ጊዜ በሁለቱ መሀል ጥል ይፈጠርና ዳንኤል ባርቴክን በመገፍተር መሬት ላይ ጥለዋል። በዚህም ምክንያት እግሩ ይጎዳል። ጥላቸውም ከመባባሱ በፊት ሌሎቹ ጣልቃ ገብተው ያገላግለቸዋል። ከትንሽ ቆይታም በኋላ ጁሊክ ሽንቱን ለመሽናት ከቡድኑ ራቅ ብሎ ይሄዳል። ሽንቱንም እየሸና ያለ ሆዱ የተቀደደ የሞተ አጋዘን አካል ይመለከታል። በአቅራቢያቸውም አንድ ትልቅ እንስሳ ሊኖር ይችላል ብሎ በማሰብ በጣም ይፈራል። ከዚ ከዛ ሁሉንም ሰዎች ይጠራቸዋል። ነገር ግን አይዛ በአዳኞች የተዘጋጀ ወጥመድ እንደሆነ ነግራ ታረጋጋቸዋለች። ጉዞቸውንም ቀጥለው በመጓዝ ላይ እያሉ ዞሲያ ዙሪያዋን ስትመለከት ከዛፉ ጀርባ ያልተለመደ እጅ ትመለከታለች። ይህም በጣም ቢያስፈራትም ለማንም ሳትናገር ጉዞዋን ትቀጥላለች። በኋላ ላይም እና አይዛ በጫካ መሃል ላይ ካምፕ ሰርተው ምሽት ላይ በእሳቱ ዙሪያ ተቀምጠው ስለ ህይወታቸው ማብራት ይጀምራሉ። ጁሊክም በዩቱብ ቻናሉ ላይ አንድ ብሌን ሰብስክራይበር እንዳለውና ለረጅም ለመጫወት ብሎ ብዙውንም ጊዜ ከትምህርት ቤት ስለሚቀር ወላጆቹ በጣም ስለተናደዱበት ለግማሽ ሚሊዮን ብር ሽልማት ወደ ኮሪያ ለውድድር እንዳይሄድ ወላጆቹ ከልክለውት በምትኩ ወደዚህ ቦታ እንደላኩት ይነግራቸዋል። በኋላ ላይም ሁሉም ሰው ተኝቶ እያለ ዳንኤል ተነስቶ ለማጨስ በአቅራቢያው ወዳለ ሐይቅ ይሄዳል። አኔሊያም ተመልክታው ከሱ ጋር ተቀላቅላ ማጨስ ትጀምራለች። በወሬያቸው መሃልም አኔሊያ እስካሁን ድረስ ወንድ እንደማታውቅ ዳንኤል ይረዳል። አኔሊያም የዳንኤል ህይወቱን ምርጥ ምሽት ልሰጠው ወስና ከእሱ ጋር ትተኛለች። ከጨረሱም በኋላ አኔልያ ወደ ድንኳኗ ስትመለስ ዳንኤል ግን እዛው ቆይቶ በልብሱ ውስጥ የደበቀውን ስልክ ያወጣል። ስልኩንም እየተጠቀመ ያለ የሆነ ሰው ከጀርባው ሲመጣ ይታያል። ከሰከንዶች በኋላም አንድ ግዙፍ በሰውነቱ ላይ እባጭ ያለበት ሰው መሰል ፍጡር ይመጣና ዳንኤልን ያጠቃዋል። የዳንኤልንም ሰውነት ከዛፍ ጋር በማጋጨት ይገለዋል። በሚቀጥለው ትዕይንት ዞሲያ ከቤተሰቦቿ ጋር በመኪና ስትጓዝ እንመለከታለን። እነሱም ደስተኞች ይመስላሉ። አባትና እናቷ የፊተኛ ወንበር ላይ ተቀምጠው ፎቶ ሲነሱ፣ ዞሲያና እህቷ ደግሞ የኋላኛ ወንበር ላይ ተቀምጠው በመጫወት ላይ ያሉ መኪናቸው ይገለበታል። በዚህም ጊዜ ዞሲያ ከቅዠቷ ትነቃለች። ቤተሰቦቿን በሙሉ በዚህ አደጋ የሞቱባት ይመስላል። ቡድኖቹም የጉር ጉዟቸውን ለመቀጠል ይዘጋጃሉ። ነገር ግን ዳንኤልን ማግኘት ስላልቻሉ ሁሉም ሰዎች በጣም ይጨነቃሉ። አኔልያም ትላንት ማታ በሐይቁ አካባቢ እንዳየችው እና ወደ ድንኳኑ ከመመለሷ በፊት ለትንሽ ደቂቃ እንደተነጋገሩ ትገልጻለች። ቡድኑም በፍጥነት ወደ ሐይቁ ሲደርስ ዳንኤልን ማግኘት አልቻሉም፣ ነገር ግን በምትኩ በዛፉ ላይ የደም ምልክት ይመለከታሉ። ወጣቶቹም በዚህ ሲደናገጡ አይዛ የተመለከቱት ደም ሳይሆን ከዛፍ ላይ የሚወጣ ፈሳሽ እንደሆነ ነግራ ታረጋጋቸዋለች። ከዛም በኋላ ተበታትነው ዳንኤልን መፈለግ እንዳለባቸው ትናገራለች። ጁሊ ግን በጣም ስለፈራ አስፈሪ ፊልሞ ላይ ቡድኑ ሲበታተን ሁሉም ሰው እንዴት እንደሚሞት በመናገር አብረው እንዲቆዩ ይጠይቃል። ነገር ግን ሁሉም ምክሩን ችላ ይሉታል። በመቀጠልም አይዛ፣ ዞሲያ እና ጁሊክ ሆነው ዳንኤልን ለመፈለግ ይሄዳሉ። የተቀሩት ደግሞ ዳንኤል ተመልሶ ከመጣ እንኳን ብለው እዚያው ይቀራሉ። ብዙም ሳይቆይ እና አይዛ በፊልሙ መጀመሪያ ላይ ወደ ታየው ቤት ይደርሳሉ። ወደ ቤቱ ውስጥም ሲገቡ ማንንም ማግኘት አልቻሉም። ቤቱንም ዞር ዞር ብለው ሲመለከቱ የምድር ቤት አግኝተው ወደ ውስጥ ይገባሉ። እዛ ውስጥም የዳንኤልን አስክሬን ጨምሮ ብዙ አስክሬኖችን በማየታቸው በጣም ይደነግጣሉ። እዛ ውስጥ እንዳሉም ብዙ ፍጡር ወደ ቤቱ ይመጣል። እነሱ ምድር ቤቱን በመዝጋት እዛው ይደበቃሉ። ጁሊክም በምድር ቤቱ አጸያፊ ሽታ ምክንያት ያስመልሰው ሲል አይዛ አፉን በመያዝ ታስቆመዋለች። ከሀፍታ ቆይታም በኋላ ላ ፍጡሩ ወደ ምድር ቤት ውስጥ በሚገባበት ጊዜ እና አይዛ በመስኮቱ በኩል ለመውጣት ይታደፋሉ። ዞሲያ እና ጁሊ ከምድር ቤቱ በሰላም መውጣት ቢችሉም አይዛ ግን ከመውጣቷ በፊት የዳንኤል ስልክ ሲጮህ ስለሰማችው ስልኩን ለመውሰድ ወደኋላ ትቀራለች። በዚህም ጊዜ ፍጡሩ ወደ ምድር ቤት ውስጥ ስለገባ አይዛ ፍጡሩን ለመፋለም አንድ እንጨት ታነሳለች። ነገር ግን በሚያሳዝን ሁኔታ ፍጡሩ ጭንቅላቷን ቆርጦ ለነዞሲያ ይወረውርላቸዋል። እነሱም በፍርሃት ተውጠው ከቦታው በመሮጥ ይሸሻሉ። ይህ በእንዲህ እንዳለ አኔሊያ ና ባርቴክ በሀይቁ አጠገብ ቁጭ ብለው በማውራት ላይ ይገኛሉ። ባርቴክም እንደዚህ ባለ ከተማ ውስጥ ግብረሰዶማዊነት መሆን ስላለው ትግል ይነግራታል። አኔሊያም ቀጠል አርጋ ሁሉም ሰው ደደብና ቀላል ሴት እንደሆነች አድርጎ እንደሚያስባት ትነግረዋለች። በወሬም ተጠምደው እያለ ፍጥሩ በድንገት መጥቶ አንድ የብረት ዘንግ በመወርወር የአኔሊያ ጭንቅላት ላይ ሰካዋል። ይህንንም የተመለከተው ባርቴክ በፍርሃት ከቦታው በመሮጥ ይሸሻል። በመንገዱም ላይ አንድ ቤተ ክርስቲያን አግኝቶ ወደ ውስጥ ይገባል። በሌላ በኩል ጁሊትና ዞሲያ በጫካው መሃል የሚገኝ አንድ ቤት አግኝተው ወደዚያ ይሄዳሉ። በሩንም በሚያንኳኩበት ጊዜ አንድ በዕድሜ ገፋ ያለ ሰውዬ በሩን ይከፍትላቸዋል። ሰውየውም ወደ ውስጥ እንዲገቡ ይጋብዛቸዋል። እነሱም ወደ ውስጥ ገብተው ጓደኛቸውን ስለገደለው ፍጡር ይነግሩታል። እናም ለፖሊስ ለመደወል ስልክ እንዲሰጣቸው ይጠይቁታል። ነገር ግን ሽማግሌው ካረጋጋቸው በኋላ ስልክ እንደሌለው ይነግራቸዋል። ፊልሙም አሁን ያሉበት ቤት ከ30 ዓመታት በፊት ጥቃት የደረሰበት ፖስታ ራሽ ቤት እንደሆነ ያሳየናል። በክስተቱም ሰውየው እግሮቹን አጥቷል። ነገር ግን በሆነ መንገድ ለማምለጥ ችሏል። በመቀጠልም አንድ ሳይሆን ሁለት ገዳይ ፍጥሮች እንዳሉ ይነግራቸዋል። ሽማግሌውም ስለ ፍጥሮቹ እንዲህ ሲል ይናገራል በአንድ ወቅት መደበኛ መንትያ ወንድማማቾች እንደነበሩና ነገር ግን ከዕለታት በአንድ ቀን በጫካው ውስጥ ሲጫወቱ በተከሰተ የአውሮፕላን ፍርስራሽ ላይ አንድ እንግዳ የሆነ ድንጋይ አግኝተው ወደ ቤት እንደወሰዱትና ሌሊት ላይ ከድንጋዩ ላይ ጥቁር ፈሳሽ ወጥቶ ወደ ልጆቹ አካል ገቡ ሲመቱ ወደ አረመኔ ስጋ በል እንስሳ ለውጧቸዋል። ጠዋት ላይም እናታቸው ከእንቅልፏ ስትነቃ ልጆቿ ውሻውን ሲበሉ ስለተመለከተች በምድር ቤት ውስጥ እንደቆለፈችባቸው ሽማግሌው ይናገራል። በመቀጠልም ሽማግሌው መሳሪያና ምግብ ስላለው ከሱ ጋር አብረውት እንዲቆዩ ሀሳብ ያቀርባል። ጁሊክም በሽማግሌው ባመጣው ሀሳብ ቢስማማም፣ ዞሲያ ግን የዳንኤልን ስልክ አግኝተው ለፖሊስ መደወል እንዳለባቸው ወስና ወደ ውጪ ትወጣለች። ጁሊክም እሷን ከመከተል ውጭ ሌላ አማራጭ ስለሌለው እሷን ተከትሏት ይወጣል። በሌላ በኩል ባርቴክ በቤተ ክርስቲያን ውስጥ ቀደም ሲል በፊልሙ መጀመሪያ ላይ ያየነውን ቄስ አግኝቶታል። ባርቴክም ለቄሱ የተፈጠረውን ነገር በሙሉ ከነገረው በኋላ ለፖሊስ ለመደወል ስልክ እንዲሰጠው ይጠይቀዋል። ቄሱም ስልክ እንዳለውና ነገር ግን እዚህ አካባቢ ምንም ኔትወርክ እንደሌለ ለባርቴክ ይነግረዋል። ነገር ግን ይህንን በተናገረበት ቅስበት ስልኩ መጥራት ይጀምርና ውሸቱን ያጋልጠዋል። ከዛም ቄሱ ፈጠን ብሎ የባርቴክን ጭንቅላት መጥቶ ራሱን ያስተዋል። ከትንሽ ቆይታም በኋላ ባርቴክ ራሱን በተንበሳተበት ሲነቃ ከወንበር ጋር ታስሮ ራሱን ያገኘዋል። ቄሱም ለባርቴክ ባለፈው ከመጣበት ጊዜ ጀምሮ እንደሚያውቀው ይነግረውና ስለ ጾታዊ ዝንባሌው ይሰድበዋል። እንደሱ ያሉ ሰዎች ለኅብረተሰቡ ጎጂ ናቸው ብሎም ይናገረዋል። በዚህም ጊዜ ቄሱ ከውጭ ድምፅ ሰምቶ ለማጣራት ወደ ውጭ ይወጣል። ነገር ግን በዚህ ጊዜ ግዙፉ ፍጡር መጥቶ የራስ ቅሉን ሰባብሮ ይገለዋል። በመቀጠልም የቄሱን አካል ለመቆራረጥ የእንጨት መቁረጫ ውስጥ ይከተዋል። በቤተ ክርስቲያን ውስጥም በአርቴክ ራሱን ከታሰረበት ነፃ ማውጣት ችሏል። አንድ ሰውም ወደ እሱ እየቀረበ እንደሆነ ሲሰማ በኑዛዜ የመስጫ ሳጥን ውስጥ ገብቶ ይደበቃል። ነገር ግን ፍጡሩ አግኝቶታል። በሌላ በኩል እነዞሲያ ስልኩን ለማምጣት ወደ ፍጡሮቹ ቤት ደርሰዋል። እቅዳቸውም ጁሊክ ፍጡሩን ድምፅ በማውጣት ሲያዘናገው ዞሲያ ስልኩን ለማምጣት ወደ ምድር ቤቱ ትገባለች። ዞሲያም ከመሄዷ በፊት ለጁሊክ ራሱን እንዲከላከል ቢላዋ ትሰጠውና ትስመዋለች። ይህም ጁሊክን በራስ መተማመኑን ከፍ ያደርገዋል። ወደ መግቢያው በርም ሄዶ ፍጡሩን ወደ ውጭ እንዲወጣ በሩን ይቀጠቅጣል። ፍጡሩም ድምፁን ሰምቶ ወደ ውጭ በሚወጣበት ጊዜ ዞሲያ ትገባና የዳንኤልን ስልክ ፈልጋ ታገኘዋለች። ነገር ግን በዚህ ጊዜ ፍጥሩ ከኋላ መጥቶ ወደ ላይ ያንጠለጥላታል። ጁሊትም መጥቶ ፍጥሩን ከጀርባ ይውገዋል። በዚህም ጊዜ ፍጥሩ ሶሲያን ወደ ጎን በመወርወር ራሷን ያሰታታል። እናም ትኩረቱን ወደ ጁሊት በማዞር ፊቱን በአሰቃቂ ሁኔታ ይነክሰዋል። ዞሲያም ራሷን ስታባለችበት፣ ቤተሰቦቿ ላይ ስለደረሰው አደጋ እንደገና ህልም ታያለች። አባቷ ከአደጋው ቢተርፍም ከባድ ጉዳት ደርሶበት ስለነበር ለእርዳታ እየተጣራ ነበር። ዞሲያም የተቻላትን ነገር በሙሉ ብታደርግም አባቷን ማዳን አልቻለችም። በምድር ቤቱ ውስጥም ራሷን ከሳተችበት ስትነቃ በሰንሰለት እንደታሰረች ትመለከታለች። ከአጠገቧም ጁሊ ሆዱ ላይ በጩቤ የተወጋበት ቦታ ክፉኛ እንደቆሰለ ትመለከታለች። ከዛም የዳንኤልን ስልክ ታወጣለች። ነገር ግን ባትሪው ስላለ ተጠናቀቀ እጇ ላይ እንዳለ ስልኩ ይጠፋል። በዚህም ጊዜ ጁሊ ህመሙ ከአሁን በኋላ መቋቋም እንደማይችል በመግለጽ ዞሲያን እንድትጨርሰው ይነግራታል። ዞሲያም ስቅስቅ ብላ በማልቀስ እዛው ትጨርሰዋለች። በመቀጠልም ራሷን ነፃ ለማውጣት ቢላዋን ትጠቀማለች። ራሷን ነፃ ካወጣችን በኋላ በምድር ቤቱ መስኮት ወጥታ ለመሄድ ታስባለች። ነገር ግን ሁሉም የሞቱት ጓደኞቿን በማስታወስ ፍጡሮቹን ለመጋፈጥ ወደ ላይ ትወጣለች። ዞሲያም ወደ ላይ ስትወጣ አንደኛው ፍጡር ተኝቶ ስላገኘችው በተኛበት ማለት ደጋግማ ተወጋውና ከዛ ቦታ በፍጥነት መምሮት ታመልጣለች። በሌላ በኩል አንድ ሰው ወደ ሽማግሌው ቤት ለመግባት ሲሞክር ሽማግሌው ፍጡሮቹ ናቸው ብሎ ስላሰበ መሳሪያውን በማዘጋጀት በሩ ላይ በተደጋጋሚ ይተኩሳል። ከዛም ለማጣራት ወደ በሩ ሲሄድ ከፍጡሩ እጅ አምልጦ የመጣውን የባርቴክን አስክሬን ይመለከታል። ይህ በድኒ እንዳለ ዞሲያ ለሰዓታት በጫካ ውስጥ ከሮጠች በኋላ በመጨረሻም አንድ ፖሊስ ታገኛለች። እሷም በጣም ስለተጎዳች አጠቃላይ ሁኔታዋን ለፖሊሱ ለማስረዳት አልቻለችም። ከዛም ሁለቱም ተያይዘው በመጓዝ ላይ ያሉ በመንገዳቸው ላይ አንዱ መንገድ ላይ ተጋርመው ይመለከታሉ። ፖሊሱም ምንነቱን ለመመርመር በማሰብ ከመኪናው ይወርዳል። ፖሊሱም የፍጡሩን እንቅስቃሴ ሲመለከት ሽጉጡን አውጥቶ ለመተኮስ ይሞክራል። ነገር ግን ይህንን ከማድረጉ በፊት ፍጡሩ በቀላሉ በመጥረቢያ በመቁረጥ ይገለዋል። ከዛም ዘውሲያ ያለ መግደል የመኪናውን አት ላይ ይወጣል። ነገር ግን እሷ መኪናውን በፍጥነት በመንዳት መሬት ላይ ትጥለዋለች፣ እናም ከቦታው ትሄዳለች። በመጨረሻው ትዕይንትም ሌሊት ላይ ሁለት የሰከሩ ሰዎች በመንገድ ላይ ሲሄዱ መሬት ላይ የተኛው ፍጡር በድንገት ይነሳል። በቤት ውስጥም ያለው ሌላኛው ፍጡር ከተወጋበት ተርፎ ይነቃና ቤቱን የከበቡትን የፖሊስ መብራቶች ሲመለከት እያሳየን ፊልሙ እዚህ ጋር ያበቃል።